ግን መፍረስ በተመለከተ ብዙ ሰዎች ኢሕአዴግ የፈረሰው መለስ ሲሞት ነው የሚሉ አሉ። ያልተቀረጸው ውይይት የለን። እውነት ይውጣ ከተባለ ብዙ ሰው ጣጣውስ ነው የሚገባው።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 የተሻለ እድል ለመስጠት ብዛህነትን ከሞላ ጎደል በተሟላ ደረጃ ማሟላት የምትችልበት ሁኔታ ከመፍጠር አንጻር አዲስ የምርጫ ስርዓት፣ ከአሁን በፊት ኢሕአዴግ በህይወት በነበረበት ጊዜ የተጀመረ የምርጫ ስርዓቱን የማሻሻል እንቅስቃሴ ነበረ። ያንን ግምት ውስጥ አስገብተን ምናልባት እንዳልኩት የተሟላ ብዝሀነትን የማረጋገጥ ሂደት የተሻለ ደረጃ ላይ ማድረስ ይቻል እንደሆነ ለማየት ነው ያን ማድረግ ያስፈልገው። እንደሚታወቀው ሀገራችን የምትከተልበት ማጆሪተሪ በአብላጫ ድምጽ ላይ የተመሰረተ የምርጫ ስርዓት፣ ሌሎች ዲሞክራሲ ይከተላሉ የሚባሉ ሀገሮችም የሚከተሉት ነው። አብላጫ ስርዓት በርካታ ነገሮች ያሉት ቢሆንም የአብላጫ ድምጽ ስርዓት ኢትዮጵያ ተከትሎ የነበረ የአብላጫ ድምፅ ስርዓት ፈረንጆቹ ፈረስ ፓስ ፖስት የሚሉት ነው። አስር ተወዳዳሪዎች ካሉ አስር ተወዳዳሪዎች መሀል ዘጠኙ ዘጠኝ ዘጠኝ ድምጽ አግኝተው ዘጠኝ ፐርሰንት ድምጽ አግኝተው አንደኛው አስራ አንድ ፐርሰንት ካገኘ በሙሉ ውክልናውን የሚያገኝበት ስርዓት ነው። ከዲሞክራቲክ ወይ አካታች ከመሆን አንጻር ችግር አለበት ተብሎ የሚታመን አይደለም። ምክንያቱም ብዙዎቹ ሀገሮች ያላቸው የፓርቲ ስርዓት ሁለት ፓርቲዎች ወይ ሶስት ፓርቲዎች ያሉበት ከመሆኑ አንጻር ድምፅ በዚህ መልኩ ተበጣጥሶ የሚያልቅበት እድል ይኖራል ተብሎ አይታሰብም። ከዲሞክራቲክ ከመሆኑ አንጻር ችግር አለበት ተብሎ አይታሰብም። በሁለተኛ ደረጃ እንደ አድቫንቴጅ የሚቆጠረው የዚህ አይነት ስርዓት የተረጋጋ መንግስት ከመፍጠር አንጻር የመንግስት ስልጣን የያዘው ወገን በተረጋጋ ሁኔታ ሀገር መምራት የሚችልበት ፖሊሲዎቹን ማስፈጸም የሚችልበት እድል ይፈጥራል ተብሎ፣ እንደምታውቀው ትግራይ ውስጥ እንኳ ምንም እንኳ ዚግባ የሚባል የተቃዋሚ ድምጽ እስካሁን የተመዘገብበት አጋጣሚ ባይኖርም ከታሪክ አመጣጡ ተነሳት ቲፒኤልኤፍ ከሞላ ጎደል ሙሉ በሙሉ የሚባል የህዝብ ድጋፍ ይዞ ይንቀሳቀስ የነበረ ቢሆንም በሌሎች አካባቢዎች ኢሕአዴግ ይመራ በነበረበት ወቅት አዲስ አበባ ራፍሌ አርባ ፐርሰንት ህዝብ ተቃውሞም ጭምር እያሰማ ሙሉ ወንበር ግን ኢሕአዴግ የሚሆንበት መቶ ፐርሰንት ኢሕአዴግ አሸናፊ የሚሆንበት ስርዓት ነው የነበረው። ያኔ እንደውም በኢዴፓ በኩል መሰለኝ 1996 ለሚኒስትሮች ምክር ቤት ሁሉ የሀሳብ ቀርቦ ሰነድ መናቶን ብቻ ያለው ፓርቲ በኩል ውድቅ ተደርጓል በሚኒስትሮች ምክር ቤት። ያኔ ያንን አክሴፕት ብናደርግ ኖሮ የተሻለ ዲሞክራሲ ማስፋት ይቻል ነበር ብለው የሚያስቡ ሰዎች አሉ። ወይስ በፌዴራል ሲስተም ውስጥ ፌዴራል መንግስት በሆናችሁበት ሰዓት ያ ነገር አይሰራም፣ ክልል መንግስት በሆናችሁበት ሰዓት ይሄ ነገር ይሰራል የሚል ፖለቲካዊ ትርጉም አይኖረውም ወይም ማንም ለም ህልም እንደፈቾ ነው። ግን እኔ እነ ልደቱ እንደዛ ሐሳብ ማቅረባቸውን አላስታውስም እውነት ለመናገር አቅርበው ከሆነ ማለት እዚህ ላይ መሟገት አልፈልግም። እንዳልኩት ግን የሚባክኑ ድምፆች ነበሩ። አርባ ፐርሰንት የሚያክል ድምጽ ይባክናል ማለት ተቃዋሚዎችን የመረጠ አርባ ፐርሰንት ህዝብ እያለው ወንበር ግን አንድ ፓርቲ ያሸነፈ ፓርቲ ብቻ ነው የሚወስደው ማለት ነው። ኢንፋክት ቲዮሬቲካሊ ገዢ ፓርቲ ሰላሳ ፐርሰንት አግኝቶም ሰባት የተለያዩ ፓርቲዎች አስር አስር ድምጽ ቢከፋፈሉት ሰላሳ ፐርሰንቱን ያሸነፈው ፓርቲ የህዝብ ተወካዮችን ወንበር ሙሉ በሙሉ የሚጠቃልልበት ሁኔታ ይፈጠራል። ይሄ ተገፋን የሚል ድምጽ አልተወከልንም የሚል ድምጽ ከማሰማት አንጻር የራሱ አስተዋጽኦ ነበረው። ስለዚህ ይሄ መስተካከል አለበት። ዴሞክራቲክ ነው አይደለም ከሚለው አንጻር ምንም የሚያጠያይቅ ነገር ነው፣ ዴሞክራቲክ ነው። ሌሎች ሀገሮች ላይ ሲተገበር ዴሞክራቲክ ከሆነ እኛ ስንተገብረው የዴሞክራቲክ የሚሆንበት ምክንያት የለም። እንዳለመታደል ሆኖ ኢትዮጵያ ፖለቲካል ላንድስኬፕ በበርካታ ፖለቲካ ፓርቲዎች በመቶ ሰማንያ ዘጠና ሰባ ስልሳ እያለ የተበተነ ስለሆነ ድምጽ በዛ መልኩ ተበታትሮ የሚሰጥበት ተበታትሮ የተሰጠ ድምጽ ደግሞ ባክ ነው የሚቀርበት ሁኔታ ነው። ይሄን ለማስተካከል የተጀመረ እንቅስቃሴ ነበረ። ያ እንቅስቃሴ እስኪ እንጀምረው እኔ አሁን የጸደቀው በሀያ ሰማንያ መጽደቁን እርግጠኛ አይደለም ማለት እንደዛም፣ የኔ ፓርቲ እምነት ሀያ ሰማንያ እንጀምረውና በሂደት እንቀጥልበት የሚል ነው በዋናነት ግን የምንድን ነው ሚክስድ ስርዓት ቅይጥ ስርዓት ይኑር የሚል ነው በመርህ ደረጃ እኛማ ከሰማንያ ለምንድን ነው ውረድ ያላደረጋችሁት ድጋፍ አለ ብላችሁ የምታስብ ከሆነ ያን ያህል ስጋት ባይኖራችሁም ሰላሳ ማድረግ ሰባ በሰላሳ ማድረግ አይቻልም ነበር ወይ እኛ ስጋት የለብንም በነገራችን ላይ ሰባ ሰላሳ ቢሆን ማጥያት ነው ብያለሁ በእኔ ግምት ፓርቲዎች ጋር ስንወያይ የነበረን አሳምሽን ህገ መንግስቱ ላይ ማሻሻያ ህገ መንግስቱ ማሻሻያ ሲደረግ ቅይጥ ስርዓት ይሁን የሚል ነው። ሌላው በዝርዝር በየደረጃው የሚታይ ነገር ነው የሚሆነው በሂደት። ለምሳሌ በአሁኑ ሰዓት የክልል ምርጫ ነው የምናደርገው። በቀጣይ አምስት አመት ምናምን መጠበቅ ሲያኖርብን የወረዳ ምናምን ምርጫዎች አሉ። ይህን እንደ ሁኔታው እየታየ አዋጅ ላይ ሊወጣ ይችላል። ህገ መንግስቱ ላይ ቅይጥ የሚል ሊኖራል የሚል ነው። የምክር ቤት አባል ስላልሆንኩ ምን እንደተወሰነ እርግጠኛ አይደለም። ህወሓት ከወዲሁ ገና ምርጫውን ፍትሃዊ ነው ለማስባል ያደረገው ነው የሚል በዚህ አጭር ጊዜ ውስጥ የተጻፉ ጽሑፎችን አንብቤ ያለው ከወዲሁ ገና ሀያ ፐርሰንቱን መቀመጫ ወንበር ሰጥቻለሁኝ እያለ ነው ለመቶ ሀምሳ ሁለት ወንበር ሰማንያ ፐርሰንት ወንበር አሁን እንደምትለው ሰማንያ ፐርሰንት ከሆነ ለሰማንያ ፐርሰንት ወንበር ሁሉም እኩል ይወዳደራሉ። መጀመሪያ ይወዳደራሉ። እሱ ማንም ሀያውን እንደሚወስድ ማን ሰማንያውን እንደሚወስድ እኮ አይታወቅም። ግን ህወሓት መቶ ፐርሰንት የሚለው ድል የለም ነው አሁን የሚለው የለም። ስለዚህ ከወዲሁ ገና ለምርጫው ፍታዊነት በር ከፍቻለሁ ለማለት ነው የሚሉ ሰዎች። በር መክፈቱ ኃጢአት የለውም መክፈትም አለበት። ምክንያቱም አሁን በትግራይ ፖለቲካ ላንድስኬፕ ውስጥ በርካታ ፓርቲዎች አሉ። በርካታ ፓርቲዎች ይነሱ ይብዛም፣ ህወሓት ዶሚናንቱን ድጋፍ እንደሚያገኝ እርግጠኛ በሆንም ከህወሓት ውጭ ያሉ አቋሞች የሚያንጸባርቁ ሌሎች ፓርቲዎች አሉ። እነዚህ ድምጾች መባከን የለባቸው ነው። አሁን ከአሁን በፊት እንዳልኩት ኢሕአዴግ ውስጥ ያለን የተደረገ ጥናት ቢሆንም በትግራይ ደረጃ ተግባራዊ ማድረግ መጀመራችን ለሀገርም ቢሆን ኤግዛምፕል ይሆናል፣ መልካም አብነት ይሆናል እንጂ ማለት ፍትሃዊ ለመሆን ብለህ የምታደርገው ነገር አይደለም። ፍትሃዊ መሆን ግዴታ ነው። ምንም ምርጫው ፍትሃዊም ሰላማዊም ተአማኒ መሆኖች አለ። ተአማኒ እንዲሆን የተቃዋሚ ወገን ድምፄ ባክኗል የሚልበት እድል ማስቀረት መቻል አለበት ነው እንጂ እዋት ኮ መቶ በመቶ እንደሚያሸንፍ እርግጠኛ ከሆነ እንዳልከው ለውጥ የለውም። ፕሮፖርሽናል ሆነ አልሆነ በመርህ ደረጃ ህገ መንግስት ላይም ታስቀምጠው ከሆነ ፕሮፖርሽናል የሚባለ ሳ እንደ እስራኤል አይነት ሁለት ወንበር ያገኝም አንድ ወንበር ያገኝም መንግስት ይቋቋም አይቋቋም በሚለው ላይ ትርምስ የሚፈጥርበት እንደ ትግራይ አሁን ባለንበት ሁኔታ የተጠናከረ መንግስት ያስፈልገናል። የህዝብን ጥያቄ በተሟላ መልኩ ሙሉ ትኩረት ሰጥቶ የሚፈታ መንግስት ያስፈልገናል። ሳልሳዊ ወያንም ቢያሸንፍ የሚያስፈልገው የተረጋጋ መንግስት መምራት ከሆነ በወንበሮች ቁጥር ላይ የተመሰረተ መራኮትን የሚያስቀር ነው። ይሄ ሞር ስቴብል ሆነ የተረጋጋ መንግስት ከመስራት አንጻር ትርጉም አለው የሚል ካልሆነ በስተቀር ህወሓት አይ ሰባብ አደረገው አደጋ ላይ ወድቃለሁ ብሎ የሚያስብ ከሆነ ከአደጋ ያድነውም ሰማንያ ሀያም በነገራችን ላይ በፈረስ ፓስ ዘ ፖስትም ሙሉ በሙሉ እንደውም የተረጋጋ ሁኔታ ለማስቀጠል ከአሁን በፊት በነበረው ስታይል እንቀጥላለን ካልክ፣ ህወሀት ምንም አይነት የህዝብ ድጋፍ ከሌለው በዚህ ሰዓት ህወሀት ምርጫ አጭበረብሮ መቀጠል የሚችልበት እድል ምንም አይነት መሰረት የለውም። በምንም ስሌት አሁን ባለብንበት ሁኔታ ይነስም ይብዛም ባለፈ ውጤትህ በሚቀጥለው ለሚቀጥለው በያዝከው ራእይ የምትመረጥበት እንድንዳለ እንዳለ ሆኖ አሁን ያለውን በጣም አስቸጋሪ የፖለቲካ የኢኮኖሚ ማህበራዊ ሁኔታ በተለይም ደግሞ የጸጥታ ሁኔታ ተቋቁሞ ለማለፍ የሚያስችል ቁመና ያለው ህወሀት ነው። ምንም የሚያጠያይቅ ነገር የለውም። ከዚህ አንጻር ህወሀት መረጣለሁ ብሎ ማስበው ምንም የሚያስከርብ ነገር የለውም። የሚገባውም ነው የሚል እውነት አለኝ። ከዚህ ውጭ ግን ህወሀት መመረጥ ሳይችል ቀርቶ ሰማንያ ሀያ ሀያ ሰማንያ በማድረጉ ብቻ ይመረጣል የሚል ሰው ካለ ሞኝነት ነው የሚሆነው። አሁን ያለው ባለው ፖለቲካል ላንድስኬፕ እንደዚህ አይነቱን ቅጥፈት የሚፈቅድ ምንም ነገር አለ ብዬ አላምነው። ከዚህ ጋር ተያይዞ በፌዴራል መንግስትና በትግራይ ክልል መንግስት እንዲሁም በብልጽግናና በህዋት መካከል በምርጫ ጉዳይ ላይ ያለው ጭቅጭቅ ብዙ ሰው የሚያውቀው ነው። በመሰረታዊነት ህዋት ከመነሻው ምርጫ በጊዜው መደረግ አለበት ሲል የጊዜ እና የሰርኩሌሽን ለመጠበቅ ሲስተሙን ለመጠበቅ ነው ወይንስ በምርጫ የሚፈታ ችግር ትግራይ ውስጥ አለው ብሎ ስለሚያምን ነው ነው። በመጀመሪያ ደረጃ ምርጫ በየአምስት ዓመት መደረግ ያለበት ፋሽን ስለሆነ አይደለም። ምርጫ በየአምስት ዓመት መደረግ ያለበት ለአምስት ዓመት የተመረጠ አካል ኮንትራክቴው አምስት ዓመት ስለሆነ ነው። ህገ መንግስቱ በግልጽ የሚያስቀምጠው ነገር ስለሆነ አምስት ዓመት ኮንትራክቴ ያለ ከሆነ በተጨበረበረ መልኩ እድሜህን ብታራዝም፣ ለምሳሌ ህወሓት የስልጣን ጉዳይ ቢሆን ኖሮ ብልጽግና የሚባለው ስብስብ ህገ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤትንም እጅ ጠምዝዞ ማምታቶም ያልተጠየቁ ጥያቄዎችንም ጭምር መልሳለሁ ብሎ እድሜህን አራዝምልሃለሁ ብሎታል። ሰውም የሚያሳስብ ነገር የለም። ያ ሁሉ ልባችን እስኪወልቅ ድረስ በአጭር ጊዜ ውስጥ በእንደዚህ አይነቱ ኦልሞስት ከበባ በሚባል ሁኔታ ውስጥ ተቀምጠን ምርጫ ለምርጫ ምንራጥበት ምክንያት መኖር አልነበረበትም። ምክንያቱም ያስልጣን እኮ የስልጣን ኢሹ ከሆነ ኦልሬዲ ተራዝሞልን ነበር ማለት ነው። ጥያቄው ግን ሌጅቲሜሴ በምን ላይ የሚመሰረት ነው? ራስን ቸክ ማድረግ ትፈልጋለን። ባልና ሚስት እንኳ በየጊዜው አኒቨርሰሪ ሲያከብሩ ወይ ትዳራቸው ያለበት ቦታ ላይ እንደሆነ ቼክ ለማድረግ በየጊዜው ቼክ የሚያደርጓቸው ነገሮች አሉ። ይቅር ምርጫ፣ ጊዜያዊ ኮንትራት ይቅርና ለእድሜ ልክ እስከ ህይወቴ ፍጻሜ ድረስ አብረን እስከ ህይወታችን ፍጻሜ ድረስ አብረን እንሆናለን የሚሉ ባልና ሚስት ሳይ ቃል በየጊዜው ያ ቃል ኪዳናቸው ቦታው ላይ እንዳለ ቼክ የሚያደርጉበት ሜካኒዝም መፍጠር ይኖርባቸዋል። ቅድም ያልከው ብልጽግና የሚባለው ምርጫ ማካሄድ ያልፈለገው ምርጫ ኢንስ ቤስ ኢንተረስት ስላልሆነ ነው። የህዝብ መብት ነው ከሚል አንፃር ሳይሆን እኔ ይጠቀማሉ አይጠቀምም ከሚል አንጻር ነው። እኔ አሸንፋለሁ ያላሸንፍም ከሚል አንጻር ነው። መሰረታዊ ልዩነቱ ቲፒኤልኤፍ እና ብልጽግና ምርጫ ላይ ያላቸው በዚህ ሰዓት ላይ ምርጫ ላይ ያላቸው አቋም መሰረታዊ ልዩነቱ ብልጽግና ምርጫን የሚያስበው ከማሸነፍና ካለማሸነፍ እድሉ አንጻር ነው የሚተመት ነው። ህወሓት የማሸነፍ እድል እና ያለማሸነፍ ጉዳይ ቢሆን ኖሮ ኦልሬዲ ብልጽግና በራሱ ጊዜ ሕገ መንግስት አጭበርብሮ ለመቀጠል በወሰነው ውሳኔ የህወሓት ዕድሜ የተራዝሟል። ድሞ የማራዘም ያለማራዘም የሚችሉ ይሆን አይችልም። ለምን ፓርቲዎቹ እዚህ ያሉት ፓርቲዎቹ እኮ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431000 ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ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 ሀሳቦቻችንን ሲሉ ሲቃወሙ ብልጽግናን ከሚመሩት ሰዎች እኛ ላይ ከሚያቀርቡት ክስ በላይ የሚያቀርቡብን ናቸው። አንዳንዱ ልጅት ሜት አንዳንዱ ልጅት ሜት ያልሆነ ግን፣ ጥያቄው ወደ እንደዚህ አይነቱ እንካ ሰላንቲያ ውስጥ መገባት ለምን አስፈለገ? ወደ እንደዚህ አይነቱ ጭቅጭቅ ውስጥ መግባት ለምን አስፈለገ? እኛም ተረጋግተን ማንዴት አለን፣ ከባድ ከባድ ውሳኔዎችን ለማሳለፍ የሚያስችል አቅም አለን ብለን እንል ከሆነ ስልጣናችን የሚመነጨው አብይ አህመድ በሰጠን ችሮታ ላይ ሳይሆን፣ ወይ አደም ፋራህ በፈቀደልን በተባለው ችሮታ ላይ ሳይሆን የትግራይ ህዝብ በፈቀደው ላይ ተመሰርተን መሆን ያለበት መንግስትነታችን። ቸክ ማድረግ ትፈልጋትዳራችን ጸንቷል ወይ የሚለውን ነው። ቸክ ማድረግ የምፈልገው መንግስትነታችን ይቀጥል አይቀጥልም የሚወሰነው የትግራይ ህዝብ ነው። በተቃራኒው ብልጽግና አቶ ጌታቸው መንግስትነቱን ቸክ ሲያደርግ ነው። አሁን ምርጫ ውስጥ አልገባም ቢል እንደ ፖለቲካ ስህተት ሊሆን የሚችለው ጨዋታው ላይ ምንድን ነው መንግስትነትን ቼክ የምታደረገው እኮ ህዝብ ይቀበለኛል ወይስ አይቀበለኝም ብለህ ነው እንጂ እኔ እንደ ባልማ ባል ለወጉ ባልነህ ልትባል ትችላለህ። ቤት ቀንዳም በግ በአውድ አመት ጊዜ ጎትቻ አምጥቻለሁ፣ አርጃለሁ፣ ለሚስቴ ጉትቻ ገዝቻለሁ ብለህ ልትፎክር ትችላለህ። ትዳር እሱ አለ ለሚስ ይችላል። የትዳር ሌጂትሜትነት የሚወሰነው በእንደዚህ አይነት መልኩ አይደለም። ትዳርን ትዳር የሚያስብሉት ነገሮች ባልን ባል የሚያስብሉት ነገሮች ሚስትን ሚስት የሚያሰኙት ነገሮች ተሟልተዋል ነው። በመንግስትነት ውስጥ መንግስትነት መንግስት የሚያሰኙት የህዝብ ይሁንታ አለ ሆይ ነው። የህዝብ ይሁንታ የሌለው ከፊንፊኔ ወጥቶ ቡራዩ እዚህ ግባ የሚባል የህዝብ ድጋፍ ሊያገኝ የማይችል ስብስብ፣ አይ በራሴ ጊዜ መንግስትነትን ቼክ ላረግ ስልጣንን አራዝም ያለው ብን ቢል ቅጥፈት ነው የሚሆነው፣ ነው። ይህ አንባገነነት ነው። በዲክሽነሪ ዲኒሽን አንባገነን ማለት በራሱ ፍላጎት የህዝብን የራሱን ፍላጎት ህዝብ ላይ ህዝብ ጫንቃ ላይ የሚጭን ማለት ነው። ብልጽግና ያንን የወሰነው ብልጽ አንባገነነት የሚባሉት መንግስትነት ትራፒንግስ በሙሉ የብልጽግና ውሳኔ ይችላሉ። ህወት ኦኬ፣ እስካሁን በመንግስትነት መጥቻ ያለው መንግስትነቴ ግን ቦታው ላይ ያለው ወይ ብሎ ቼክ ለማድረግ ጥያቄውን ወደ ህዝብ ነው የመለሰው፣ ራሱ አይደለም የመለሰው። መንግስት ሆኜ አለው ወይ? ብልጽግና ወስኖልኛል ወይ? ማነው ፌዴሬሽን ምክር ቤት ወስኖልኛል። ስለዚህ መንግስት ሆኜ ቀጥላለሁ የሚለው ቀላሉ መንገድ ቢሆንም የመረጠው ነው መንግስት ሆኜ ከባድ ከባድ ውሳኔዎችን የትግራይን ህዝብ ወደ ጣጣ የሚያስገቡ ውሳኔዎችን ኮ ልንወስን ነው። የትግራይን ህዝብ ወደ ልማት የሚያስገቡ ውሳኔዎችን ልንወስን ነው። የትግራይን ህዝብ ራዲካል በሆነ መልኩ ወደፊት የሚያስቀጥሉት። ውሳኔዎች ልንወስድ ነው። እነዚህ ውሳኔዎች ግን ዝም ብለህ በሆነ አጋጣሚ ስልጣን ላይ ወጥቻለሁ ተወስናቸው ውሳኔዎች ያለ ከህዝቡ ጋር ተናበህ የህዝቡ ይሁንታ አለኝ ብለ የምጠይቃቸው ጥያቄዎች ናቸው። አሁን ሕወሓት አሸንፋለሁ ብሎ ወስኖ ቢሆን ኖሮ ያው እንማሸነፍ ስለማይቀር ብልጽግና ያጸደቀልኝን ተቀብዬ ቀጥ እያለሁና ባርኩልኝ ማለት ይችል ነበረ እኮ። ችግር የለውም አይደለም። አሁን ሳልሳይ ወያነም ባይቶናም ውድብ ናጽነት ትግራይም ቴዎሬቲካሊ እኩል የመምረጥ እድላላቸው፣ ትግራይን የመቆጣጠር እድላላቸው ስለዚህ እኔ ያዝኩት ፖሊሲ ትግራይን በኢትዮጵያ ኮንቴክስት ለምሳሌ ቲፒልፍ የሚያምነው የተሻለች ዲሞክራሲያዊ ኢትዮጵያ ማጠናከር ነው የሚያዋጣን ብሎ ያምናል። ቲፒልፍ ይህንን አስፈጽማለሁ ካለ ከውድብና አጽነት ትግራይ ነው ከኢትዮጵያ መለየት ነው የሚያዋጠን ከሚል ድርጅት አንጻር ምንድን ነው የሚለየን? ህዝቡ ይወስንልን ነው አሁን እየተባለ ያለው። ብልጽግና ህዝቡ ይወስን የሚለውን ነገር ነው ያቆየው። ህዝብ ይወስን ከተባለ ጣጣ ውስጥ እገባለሁ ስለዚህ የህዝብን ውሳኔ ራሴ ወስጄ ህዝብ ይሄንን የወሰንከው ብዬ ኢምፖዝ አደርጋለሁ፣ ይጭናለሁ ነው። ከዚህ ጋር መሰረታዊ ልዩነት ነው። የህገ መንግስት ትርጉሙ ላይ አንዱ የተጨቃጨቃችሁበት ወይም ደግሞ ካላግባብ ትርጉሟል ብላችሁ የምታነሱት ነው፣ በብዛት ማለት ነው። በሕወሓት በኩልም በሌሎችም የፖለቲካ ፓርቲዎች በሀገር አቀፍ በኩል በተለይ ያልተወሰነ ስልጣን ሰጥቷል የሚል ሀሳብ በተደጋጋሚ ይነሳል። ግን በተለይ አይደለም ያልተወሰነ ስልጣን ሰጥቷል ከስልጣን ውጭ እንደዚህ አይነት ትርጉም ተርጉሞ ለስከ መጽሀት አብይ አህመድ መሪ የሚሆንበትን ትርጉም የተረጎሙት ምንም የሚያጠራጥር ነገር። አዎ፣ በተቃራኒው ደግሞ እናንተን ህገ መንግስቱን እንደፈለጋችሁት እናንተም ተረጎማችሁት። የምርጫ ቦርድን ሚና ከዚህ በፊት በነበረው የምርጫ ቦርድ ትርጉም አሳስብ ከሚባለው እናንተም በምትፈልጉት መንገድ ህገ መንግስት ተርጉማችኋል ብሎ የሚከሷቸው ምሁራን አሉ። ኢቨን የፌዴራል መንግስት እያለ ያለው የኔ ኃላፊነት ነው የምርጫ ቦርድ ኃላፊነት ነው። ስለዚህ ይህን እየጣሳችሁ ነው፣ ህገ መንግስት ላስከብር ነው ይላል። እናንተም በተቃራኒው ህገ መንግስት ላስከብር ነው ህገ መንግስቱን ላከብር ነው ስላላችሁ፣ ይሄ ፖለቲካዊ ጨዋታ አይሆንም። እንዲያው ለሀገሩ ለልማት ምናምን ለማሰብ ከሆነ ፖለቲካዊ ጨዋታውን እንደፈለገው ማንም ሰው እንትን ሊለው ይችላል። ሲምፕል ነገር ነው የምነግርህ። አሁን ምሁራን ከሚተነትኑት ህግ አይደለም የምነሳው እኔ። ምሁራን ህጉን ሲተነትኑ ከጽንሰ ሀሳቡ መነሳት ያለባቸው ከመንፈሱ ነው መነሳት ያለባቸው። ህገ መንግስቱ የመምረጥን መብት የራስን እድል በራስ የመወሰን መብት መገለጫ ነው የሚያደርገው የራስን በላ መወሰን ማለት የመንግስት ስልጣን የሚመነጨው ከህዝብ ውሳኔ ነው። የህዝብ ውሳኔን ተግባራዊ ለማድረግ ከምትጠቀምባቸው መንገዶች አንዱ ምርጫ ነው። ፒሪዮዲክ ኢሌክሽን የሚባለው ነው በየጊዜው የሚደረግ እንጂ አሁኑኑ ስልጣን ተቀብዬ እስከ ጌታ መምጫ ድረስ እኔ የሚቀጥለው የሚል ሰው ካለ ፒሪዮዲክ የሚባል ነገር አይኖረውም። ገብቷል? የሚያፋታህ ሞት ብቻ ነው ማለት ነው። ከስልጣን ጋር በዛ መልኩ አይደል የሚገለጸው። ህገ መንግስቱ ለብሔር ብሔረሰቦች የሰጠውን ራስን በራስ የማስተዳደር የራስን እድል በራስ የመወሰድ መብት ተግባራዊ ለማድረግ ካሉት ኢንስትሩመንትስ መካከል ምርጫ አንዱ ነው። ምርጫ እንዴት አስፈጽማለህ የሚለው በምርጫ ቦርድ ዩኒፎርሚቲ እንዲኖረው በሀገር ደረጃ ሎጂስቲክስ፣ አንድ ሺህ አንድ ነገሮች አሉ አንድ የምርጫ ቦርድ እንዲኖር የሚያስፈልጉ የትግራይን የመምረጥ መብት ህገ መንግስት ትግራይ ህገ መንግስት ውስጥ ያለ ህገ መንግስታችን የማይጻረረው በክልል ደረጃ የሚደረጉ ምርጫዎችን በሚመለከት ክልሎች የፌዴራል መንግስት ጠይቀው ያስፈጽማሉ ነው እንጂ፣ ይጠይቃሉ። ሎጂስቲክሱን ነው የሚያግዛቸው። አይ አታረጉም ሊላቸው አይችልም ማለት አሁንም፣ ያየነው ያለፉት ሃያ ምናምን ዓመታት በክልል ደረጃ የሚደረጉ ምርጫዎችን ክልሎች ናቸው እዚህ እዚህ ቦታ በዚህ ሰዓት ምርጫ ላደርግ ስለሆነ ይህን አድርግልኝ ነው የሚሉት። የእነሱን ሰብስታንቲቭ መብት ማረጋገጥ ላይ ነው ምርጫ ቦርድ የሚሳተፈው እንጂ ምርጫ ቦርድ ይሄ መብት የእናንተ ነው የእናንተ አይደለም ሌላ አይችልም። አንድ ሲምፕል ምሳሌ ልንገር፣ ብዙ ሰው የሚወናበደው የምርጫ ቦርድ ምርጫ አቅቶኛል ካለ ወይዘሮ ብርቱካን እንኳን አቅቶኛል ካለች፣ አይ ሌላ ሰው የሚችል ሰው ነው ተኩ የምትለው ስልጣን ነው የምትለቀው እንጂ በሕገ መንግስት የተረጋገጠን የህዝቦች የመምረጥ መብት እሷ ማይግሬን ስላለባት ወይ ሷ በሆነ ምክንያት ጥቁር ድመት መንገዳ ላያልፏል ብላ ስላሰበች ምርጫ አይ ለአረጋ ልጅ ልትል አትችልም። ምርጫ ሊያስደርግ የሚችል ሁኔታ የለም ብሎ ለምክር ቤት ያቀርባል። ምክር ቤቱ ለዛ ነው ምርጫ ቦርድን አብሶሉት ስልጣን ታርጉት ማለት ነው። ምርጫ ቦርድ ይሄ ድረስ ነው መሄድ ነው። የትግራይ ህዝብ ራሱን በራሴ የማስተዳደር ራሱን እድል በራሱ የመወሰን መብት ለጠቅላይ ሚኒስትሩም ለገሌም የተሰጠ ስልጣን አይደለም። ፌዴሬሽን ምክር ቤትም እንኳ ቢሆን የትግራይን ህዝብ የራስን እድል በራስ የመወሰን መብት ካስቶዲያን ነው፣ ባላደራ ሆኖ እንዲፈጸም የሚያግዝ ነው እንጂ ያንን ለመከልከል የቆመ አይደለም። ግን የትግራይን ህዝብ ራስን በራሴ የማስተዳደር የትግራይን የሰልፍ ዲተርሚኔሽን መብት እንቅፋት እንቅፋት የሆኑ ኃይሎች ካሉ እነሱን የማስታገስ ኃላፊነት የፌዴሬሽኑ ምክር ቤትም አለበት። ዋናው ስራው የትግራይ ህዝብ የራሱን እድል በራሱ እንዲወስን ማገዝ ነው እንጂ የራሱን እድል በራሱ የመወሰን መብቱን ማደናቀፍ ሊሆን አይችልም። ኢቨን ፌዴሬሽን ምክር ቤት ይሄ ነው። ፋንዳመንታል ሀሳቡ መቅደም ያለበት። ከዛ በኋላ ምሁር እኔም እንደ አቅሜ ህግ ተምሬያለሁ፣ እተነትናለሁ ለሁ ልል እችላለሁ። ሁሉም ትንታኝ ነኝ ይላል። አብዛኛው ትንተና አንዳንዱ በጣም ነው የሚያስደነግጠው። ምናልባት የደረስንበት የትምህርት ጥራት ደረጃ የሚያመላክት ነው የሚሆነው። እሱ በሌላ መድረክ እናነሳዋለን። የተወካዮች ምክር ቤት ቀረበ ትርጉም ትርጉም ያስፈልጓል። ምንም ትርጉም የሚያስፈልገው ነገር የለም። አምስት ዓመት ታደርጋለህ ታደርጋለህ ነው። ትርጉም የሚያስፈልገው ነገር ካለ ወዘርዘም ሌሎች ለምሳሌ ሊያጨቃጭቁ ይችሉ የነበሩ ነገሮች አሉ። የምንድን ነው የሚባለው? ያስቸኳ ጊዜ አዋጁ እንዲቀጥል ቢደረግ ከአንቀጽ 39ና ከተወሰኑ አንቀጾች በስተቀር ሌሎችን ሰስፔንድ ያደርጋል። እንዴት እንተነትለው ነበር ብሎ እሱ። እነዚህ በህገ መንግስቱ ዙሪያ ውሃ ሊቋጥሩ የሚችሉ ነጥቦች ሊያስነሱ የሚችሉ ነገሮች ነበሩ። እነሱ አልተመረጡም፣ ምክንያቱም ኮንቪኒንት አይደሉም። እነሱ ለነ አብ እድሜ ልክ የመግዛት ፍላጎት አዋጭ አይደሉም። እነሱ ሰው ምንድነው የተመረጠው? የጠቅላይ ፍርድ ቤት ፕሬዚደንቷ፣ የመንግስት ጉዳይ ገዳይም፣ ተንታኝም፣ ደላላም ሁሉም አንድ ላይ ተጠቅለው ሆነው የተወካዮች ምክር ቤት ይተርጎም ብሎ ያቀረበውን ነገር ትርጉም ሐሳብ አቀረበው። ከትርጉም ሐሳብ ውስጥ በጣም የሚያስገርመው ኦኬ ምርጫ የሚካሄድበት ስርዓት የለም ዝርዝሩን ብታነበው ያስቃል መሆን የነበረበት መሆን የነበረበት አቶ ጌታቸው መተርጎም የሚችላን ወይስ አይችል የሚለውን ነው መወሰድ የሚችሉት አማራጭ አሳ ማቅረብ አልነበረባቸውም ስለዚህ ችግሩ ሶርሱ ማን ላይ ነው በትክክል የዚህ ችግር መነሻው ምርጫ ቦርድ ላይ ነው ተወካዮች ምክር ቤት ላይ ነው ወይስ ምንድን ላይ ነው ስልጣን ላይ ያለው ቡድን ምርጫ ማድረግ ዝግጁ አልነበረም እጃቸው ተጠምዘው እሱ ካልሆነ ምክር ቤቱ ነው ማለት አይችልም ወይ? ነው እምቢ አለ አለ ምክር ቤት እምቢ አለ አለ ምክር ቤት ተቀበለ። በነገራችን ላይ ምክር ቤቱ ላለመቀበሉ እነሱን ብቻ ተጠያቂ አላደርግም። ማንም እንደመጣም እየመጣ የሚያዘው ምክር ቤት ሆኗል ነበረም ማለት ነው። የዛ ስህተት ውጤት ነው እዚህ ላይ መግባት ይሄ ከመጀመሪያው የምክር ቤት አባላት ኦሪጅናል ኃጢያት የሚባለው ውጤቱ ሊሆን ይችላል። ዋናው ነገር ግን ኦሪጅናል ኃጢአቱ ኖረም አልኖረም? ይሄንን እያስፈጸመ ያለው ከምርጫ በመለስ የመንግስት ስልጣን ይዤ እስከ እስከ እስከ ምንድነው እስከ ምጻት ድረስ እቆያለሁ የሚል ወገን የፈጠረው ነው ነው ከዛ ህገ መንግስት አጣሪ ጉባኤ የሚባለው ከስልጣን ውጪ ተንትኖ ብቻ ሳይሆን ብታዩት ምንም ከተጠየቀው ጥያቄ ጋር የሚያየ የሚገናኝ ምንም አይነት ሎጂካል ኤክሰስ የለውም የወሰናቸው ውሳኔዎች ፌደሬሽኑ ክሬት ወሰን ተብሎ ክልል አልተጠየቀ በክልል ጉዳይ ላይ መወሰን አይችልም። የተወካዮች ምክር ቤት አይወስን፣ ፌዴሬሽን ምክር ቤት አይወስን። ምን አገባው ያልተጠየቀውን ጥያቄ? ክልሎች አልተጠየቁ፣ በቃ ክልሎች ምርጫ እንዳያደርጉ፣ እንዳውም ስልጣን መረጥያችኋለሁ አለ። ምክንያቱም ጥያቄ ስልጣን ስለሆነ በናቢ ማጀት ውስጥ አብዛኛው ኮንሰርን ስልጣን እንዴት እናራዝማለን ስለሆነ፣ አይ ደብረዘይት ያንሆነ ስልጣንህ ተራዝሞልሃል፣ በቃ አፍን ትዘጋለህ። አሻደሊ ስልጣንህ ተራዝሞላ፣ አፍን ትዘጋለህ። ሐረር ማነው ሙስጠፌ ሶማሌ እንደዚህ እነዚህ አሁን ካልኩሌሽኑ የህዝብ ጥያቄ ምናምን አይደለም። ስልጣን ላይ ያሉት ፓርቲዎች በቃ ስልጣናችሁ ተራዝሞላችሁ ከተባለ ምናምን የምንትጨቃጨቁኛላችሁ ነው፣ ይሄ ነው። ስለዚህ በእንደዚህ አይነት ነገር ውስጥ ከዚህ ፋንዳሜንታሊ ልዩነት አለን፣ ፋንዳሜንታሊ ልዩነት አለን እና አሁን እንዳልከው ፌዴሬሽን ምክር ቤት አፈጉባኤ የሚባል ሰውዬ ይወጣና በቃ